ፓስተር አሮን አስገባው አሁን ያወረዳችሁትን ፓስተር ነው። ፓስተር ነው። ቁጥሩ እየጻፈ ነው። አስገባት፣ ይገባል። ችግር የለውም ይገባል። ትችላለ አንተ። እሱ በደንብ እየሄደ ነው። በደንብ እንትን በሉ ትሬት አድርጉ ማለት ነው። እያነበበ ነው ምንም

ትልቁ ላይ አርገው እስቲ፣ ኢብሮ አፖሎጂስቶች፣ በቃ ይሄው። እስቲ ትልቁ ላይ አርገኝ። ህፃን እመስልሃለሁ ወይስ ምን መስላለሁ? አትመስልም። እሺ፣ አሁን በቃ አንዴ፣ አንዴ ቆይ ሰላሳ ዓመት ሆኖኛል ባይብል ማጀመርኩ እና በቃላት እንወያይ። ችግር የለውም ቃላት ላይ ምንም ችግር የለውም። እንደ እናደርጋለን። ፓስተር ነህ የቸርች መሪ ነህ። ስለዚህ ክርስትና የምትወክል ሰው ነህ። በቃ ስላሴን ይዘህ እንወያይ። ትስማማለህ? ደቂቃ እያዘህ ነው። ስለ ስላሴ ማውራት አልፈልግም ስለድነት እናውራ። አንድ ባይብል የአምላክ ቃል ነው። ትስማማለህ? በዚህ ታወራለህ። እሺ፣ እንደዛ ከሆነ እስቲ ስለ ሰው አመጣጥ እናውራል። አንታው በቁርአን ሰው እንዴት ነው የመጣው? አፈጣጠሩ ምን አይነት ነው ብለ አስረዳ። እኔ ደግሞ አስረዳ። ፓስተር አይ እናውራ እንጂ ስለ አምላክ ይቀድማል። ፍጥረት አይደለ? አንተ ሰው የሚቀድመው? አምላክ ይቀድማል። አምላክ ይቀድማል አይደለም ስጋ ብቻ ነኝ ብለህ ካሰብክ፣ ሰውነት ሰው እንዴት ይድናል? አንዴ ፓስተርዬ፣ ሰው መንፈስ ነው፣ ነፍስ አለው በስጋ ውስጥ ይኖራል። አንዴ ይሄ ምን መሰለህ ፓስተር፣ እያዳመጥከኝ፣ ሰው እንዴት ተፈጠረ? እናትና አባት አብሮ ተኝቶ ነው እኛን የሚወልዱት። ይሄ ምንም ጥቅም የለውም እኮ እናውቃለን። ግን እሱ ሳይሆን ይሄ ስጋ ነው። አንዴ እሱ ስጋ ነው የሚጠቅመን። ርዕስ እሱ ሳይሆን አምላክ ማን ነው? አምላክ ምንድን ነው? የአምላክ ህሳቤ መለኮታዊ ነገር ላይ እናውራ። እኔ በአምላክ የሚዘባበት ብዙም ስለማልወድ ብዙም በክብር እኔ እናንተ እኮ አንድ አይነት አምላክ ነው ያለ። እሺ ጥያቄ አስተናግደን በቃ ሁላችንም ጋር ጥያቄ፣ ለዚህ የምታየን ጋር ጥያቄ ተፈጥሮብናል። አስተናግደን በክርስትና

ኢየሱስ የሞተው ማን ነው? መስቀሉ ላይ ኢየሱስ አምላክ ይሞታል? አንዴ ቪዲዮውን ዝጋ። እሺ፣ አምላክ ይሞታል። አምላክ ሰው ሆኖ ነው የሞተው። እሺ፣ አምላክ የሞተው አምላክ ነው ወይስ ፍጡር ነው? ሰው ነው የሞተው። ስለዚህ አምላክ አልሞትም ማለት ነው። አምላክ አይሞትም። የሞተው አምላክ ሳይሆን ሰው ነው ማለት ነው። ሰው ሆኖ ሰው የሆነው አምላክ ነው የሞተው። ስለዚህ የሞተው ሰው የሆነ አምላክ ከሆነ ስለዚህ አምላክም ሰው ሞቷል ማለት ነው። አይደለም። ሰው ነው የሞተው። ሰው የሆነው አምላክ ነው የሞተው። ሰው የሆነው ሰው የሆነው እንደገና ወደ መበስበስ እንዳይመለስ ከሙታን ያስነሳው ማን ነው? የተነሳውስ ማን ነው? እሺ እንግዲህ እሱን በሁለት ጥቅስ እናየዋለን። አንደኛው ጥቅስ ጥያቄን ይጠይቅ። ያስነሳው ማን ነው? በጥቅስ እኮ ነው። ገባኝ። አይ ማን ነው? እኔ ከሙታን ያስነሳው ማን ነው? ከሙታን አስነሳው ብሏል። ከሙታን አስነሳው የተባለው ማን ነው? ከሙታን አስነሳው የተባለው ማን ነው? በራሱ አንደበት እራሴን አስነሳለሁ ብሏል። ወይኔ ከሙታን አስነሳው የተባለው ሐዋርያት ሥራ ምዕራፍ አስራ ሦስት ቁጥር ሰላሳ አራት ላይ ከሙታን አስነሳው የተባለው ማን ነው? ሙሉ ነገር ብነግረህ አይሻልም ጎዶሎ ነገር። ጥያቄ የጠየኩት ስፔሲፊክ ነው፣ ስፔሲፊክ መልስ መልስልኝ። ጎዶሎ ነገር ለምን እነግርሃለሁ? ሐዋርያት ሥራ ምዕራፍ ሰላሳ ስፔሲፊክ ካደረግኩት ደግሞ ግማሽ ነው የሚሆነው። ቁጥር ምዕራፍ አምስት ቁጥር ሰላሳ ላይ የአባቶቻችን አምላክ አስነሳው ይላል። ያስነሳው የአባቶቻቸው አምላክ የተባለው እየሱስን ከሙታን ያስነሳው ማነው? አባቱ አባቱ ማን ነው ስሙ? አብ ይባላል። በጣም ጥሩ አብ እየሱስን ያስነሳው አብ ነው። ጥሩ አብ ያስነሳው እየሱስን ከሆነ መለኮት ስንት መለኮት ነው የሞተው? አንድ መለኮት አብ ሞቷል። አብ ሞቷል። አብ ሞተ? አብ አልሞተም። አብ በልጁ በኩል ነው። አንድ ነው አልኩህ እኮ። መለኮቱ ስንት መለኮት? አንድ ነው። እሺ፣ ስለዚህ አንድ ሞተ አንድ ያልሞተ አለ። አንድ ሞተ መለኮት፣ አንድ ያልሞተ መለኮት አለ አልኩህ። እህ አንድ ሞተ መለኮት አለ፣ አንድ ያልሞተ አለ። አንድ መለኮት ነው አንድ። እሺ፣ ስለዚህ አንደኛ፣ አንዱ መለኮት አልሞተም ይሆናል እንዴት ይገባል? አሁን እንዴት ይገባል? አንተ ራሱ አልገባህም። አብ አልሞተም አልክ፣ መለኮት ነው። አብ የሞተው ወልድ ከሆነ ወልድ መለኮት አይደለም ማለት ነው። አብ እሺ፣ በጠሩ በቃ ቆይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው የተባለው ማለት ነው አብ የሞተው ኡስማን ነው። ወልድ አይሞትም የተባለው መለኮት ነው ወይስ አብ ብቻ ነው መለኮት? በቃ መለኮትን የሚወክለው እና በዋነኝነት ስለ መለኮት ሲነገር ከፍ ብሎ የሚታየው አብ ነው። ጥሩ። ስለዚህ መለኮት አይሞትም ልጁና መንፈስ ቅዱስ በውስጥ ነው የሚታዩ። በቃ በአጭሩ መለኮት አይሞትም ማለት ነው። በቃ አልኩህ እኮ መለኮት እኮ መሞት እንዲያስፈልገው ሰው መሆን ነበረበት። ገብቷል። በቃ የሞተ ሰው የሆነው ክርስቶስ ስለዛ ነው በቃ። ስለዚህ ሰው ነው የሞተው ማለት ነው። ሰው ነው አዎ፣ መለኮት የሆነው የተፈጠረ ሳይሆን የተወለደ። አንተ እሺ፣ አንተ ተወልደ ነው ተፈጥረ ነው? እኔ ተወልጄ ነው። ስለዚህ አንተ አምላክ ነህ ማለት ነው። ጥሩ። እሺ፣ ስንት አምላክ አለ? ወደ ሰባት ነጥብ ምናምን ቢሊዮን አምላክ አለ። እሺ፣ ተስማማ። ስለዚህ አረ ትርጉም አንተ እንደዛው። እሺ፣ ስለዚህ መወለድ አለመፈጠር ነው ያሳየው አይደለም ሆነ፣ ይሄን ነገር በትክክል ጠይቀኝ እንጂ። አሁን ማይነር የሆነ ጥያቄ ነው የምጠይቀኝ ማይነር አይደለም በጣም እሺ። ማይነር አይደለም ጥሩ። አሉ ላይ ለምን ነው አሁን? እሺ እንደዚህ ነው ምን አለ መሰለ ችግር የለም ትንቢተ ኢሳያስ ልክፈትልህና ምን እናደርጋለን መሰለ ምን እናደርጋለን መሰለ ትንቢተ ኢሳያስ ምዕራፍ ሀምሳ አንድ ላይ እንመጣና ቁጥር አስራ ሁለት ላይ እንመጣለን። ጥሩ ጥቅስ አገኘው። እሺ የማጽናናችሁን እኔ ነኝ አለ። የሚሞተውን ሰው አለ እንደ ሳርም የሚጠወልገውን የሰው ልጅ ተፈራዘን እንዳንተማልና አለ ዘንተ ቲምፒት ትንቢተ ኢሳያስ ምዕራፍ ሀምሳ አንድ ቁጥር አስራ ሁለት ምዕራፍ ሀምሳ አንድ ቁጥር አስራ ሁለት ስንት አልከኝ ቁጥሩን ቁጥር አስራ ሁለት ምዕራፍ ሀምሳ አንድ ቁጥር አዎ አስራ ሁለት እሺ የማጽናናችሁ እኔ እኔ ነኝ አለ ማነው የሚለው አምላክ ነው አይደለ ያህዋ እ በጣም ጥሩ የሚሞተውን ሰው አለ ጥሩ የሚሞተው ሰው ጥሩ እንደ ሳርም የሚጠወልገውን የሰው ልጅ ተፈራዘን እንደ አንተ ማነህ አዎ የሚጠወልግና የሚሞት ሰው ይፈራል ወይስ አይፈራም? አይፈራም። ቆይ አንዴ ይቅርታ፣ አቡኪ ሰላም አለይኩም አላ። አቡኪ እንግዳ የመስጂድ ጉዳይ መጣብኝ። አንድ ጊዜ ላስተናገደሽ፣ ኢንጂነር ምናምን እሺ፣ ችግር ቴዎሎጂያን የህዋ አቦ ቴዎሎጂ ማለት ግን ምን ማለት ነው? ይ ከዛ አንጀምር ስ ቴዎሎጂ የሚለው ቃል ራሱ ምን ማለት ነው? ቴዎሎጂ የሚለው ቃል ማለት ነው ቃሉ ምንድ ነው? አሁን ሳይኮሎጂ ሲባል ሳይክና ሎጎስ ከሚባል የግሪክ ቃል ነው የመጣው ሳይኮሎጂ ሲባል፣ አሁን ቴዎሎጂ ከምር ነው የመጣው ቃሉ ራሱ እግዚአብሔር ነው ስለ እግዚአብሔር ማጥናት ማለት ነው። በቃ አይደለም ቴዎ አይደለም እ ቴዎ ሳይሆን ቴሎስ ከሚል ቃል ነው የመጣው ቃሉ ስለ እግዚአብሔር ማጥናት ያለ እኮ ግሪክ ቃሉ ቴሎስ ነው ቴሎስ ነው ቴሎስ እና ሎጎስ ከሚሉ ቃል ነው የመጣው ብቻ አንተሆ፣ እና ጥያቄ ምን መሰለ ሎቭ ኮንትራዲክተሪ የሚባል ኮንሴፕት አለ፣ ማንም ሰው የሚያውቀው ነው። ሎቭ ኮንትራዲክተሪ ማለት ማለት ነው አንድ ነገር በአንድ ሰዓት ኖርም ላይኖርም አይችልም። አይደለም ካለ አለ ማለት ነው። ካለ ላይኖር አይችልም ከሌለ ደግሞ ሊኖር አይችልም አይደለ? አዎ። አሁን ለምሳሌ በደንብ አስተውሉ፣ ያ ይሄን ጥያቄ በደንብ አስተውሉ። 950 ሰዎች ያህዋ ገስት ላይ አለ ማለት ገስት ላይ ላይኖር አይችልም ማለት ነው። ገስት ላይ የለም ማለት ደግሞ ገስት ላይ ሊኖር አይችልም ማለት ነው። በዚህ እንስማማ መጀመሪያ፣ ከዛ ጥያቄ ቅርብ። እሺ ሎው ኦፍ ኮንትራዲክተሪ፣ ልክ እንዳልኳችሁ አንድ ነገር በአንድ ሰዓት ሊኖርም ላይኖርም አይችልም። ካለ አለ ነው፣ ካሌለ ደግሞ የለም። በዚህ መሰረት በክርስትና አስተምህሮ መሰረት አንድ መለኮት አለ። አንድ መለኮት አለ። አንዱ መለኮት ወልዷል ወይስ ተወልዷል? ጥያቄ ነው። በአንድ ሰዓት ተወልዷልም ወልዷልም አትለኝም። ወልዷል ወይስ ተወልዷል? ምን ማለት ነው? በጣም ቀላል ጥያቄ። አንዱ መለኮት ወልዷል ወይስ ተወልዷል? እንደዛ የሚባል ነገር እኮ አይደለም። አንዱ መለኮት ወልዷል ወይስ ተወልዷል? አምላክ ልጅ አለው ወይስ የለው? እንደዛ የሚባል ነገር አይደለም። ስለዚህ አምላክ ልጅ አለው፣ አምላክ አምላክ ወልዷል አምላክ ልጅ አለው? ወልዷል? አምላክ ወልዷል? አዎ ልጅ አለው። አዎ አምላክ ወልዷል ወይ? ልጁም ኢየሱስ ክርስቶስ ይባላል ወይ? አምላክ ወልዷል ወይ? አሁን ወደ መሸሽ ሊሄድ ነው። አምላክ ወልዷል አለ ወይ? አዎ አልኩህ እኮ። ስንት አምላክ ነው ያለው? አንድ አምላክ። አንዱ አምላክ የተወለደ ነው የወለደ ነው? ኧረ ወይዬ ኧረ ወይዬው ኧረ ወይዬው፣ ምን አይነት ነገር ነው ጌታዬው? ቆይ ጨርስ፣ ዘና ብለህ ጨርስና፣ ወዴ ወዴ፣ ቆይ ወዴትም አልሄድም፣ ዘና ብለህ ጨርስና። ጥያቄ ነው ደግሞ አንዱ አምላክ የወለደ ነው የተወለደ ነው? እኔ በጥያቄ ነው ደግሞ የምመልስልን፣ ገብቷል። ኧረ እኔ ሰው መለስ ይቻላል። ኢየሱስ ብዙ ቦታ አንዱ አምላክ አሁን ጥያቄ በጥያቄ ነው። አንዱ አምላክ የወለደ ነው የተወለደ ነው? ከይቅርታ ጋር መልስልኝ። ሰውኛ ስለሆንኩ አስተሳሰብህ ሰውኛ የሆነውን አስተሳሰብህ በ- በምንም አይደ- ኦ ሰውኛ ሰውኛ ሰውኛ የሆነውን ሰው ነኝ ስለመለኮ ሊገባ አይችልም ወይ ያህዋ ያህዋ። እያያችሁ ነው፣ ክርስትና እዚህ ጋር ነው የሚያበቃው። አንድ ያው አንድ ትልቅ ቴዎሎጂ ተምሬያለሁ። እንትን ክርስትና መቼም አያበቃም። ዝም ብለህ አታማራት። ቁጭ ብለህ መልስ። ከይቅርታ ጋር ከይቅርታ ጋር መልስ ይቅርታ ጋር መልስልኝ። አንዱ አምላክ ወይ የወለደ ነው የተወለደ ነው? አንዴ አምላክ ልጅ አለው አልኩህ እኮ። ደግሜ ልንገርህ። እኔ የለውም። አንዱ አምላክ የወለደ ነው የተወለደ አምላክ። ኒቆዲሞስ ሚታር ኒቆዲሞስ ቲዮሎጂያን ነው እያወራ ያለው አንዱ አምላክ ነው። አምላክ የተወለደ ነው ቃል አረ፣ ምንም አልፈልግም። መረተቡ መልስ ሳቂ ሳቅ ጠፋ። እንትአ እኔ ለምን መሰለህ ክርስትና ለዚህ ጥያቄ መልስ የለውም ማለት ነው። አምላክ አላህ አይወልድም አይወለድም ሲል ወላሂ ከአእምሮ ጋር የማይጋጭ ትክክለኛ አስተምሮ ነው። የው በማን ነው የምታውቁት? በትልቁ ፓስተር አንድ ጥያቄ ጠይቄው በዚህ ዙሪያ መመለሳል። ምክንያቱም የሰው ፈጠራ ውጤት ስለሆነ ነው፣ አስተምሮት። አሁንም ድጋሜ ጠይቄው አንዱ አምላክ የወለደን የተወለደ ነው። ካልሆነ ፓስተር ኒቆዲሞስ ይቀጥላል። እሱን ተወው፣ እሺ መልስልኝ። እሱ እንደኛ ጌም እኮ የጭንቅላት ጨዋታ ድሮ የበላ ነው ነው። ይሄ አሁን የጭንቅላት ጨዋታ ሳይሆን መብላት ሳይሆን መመለስ ነው። እናውራ ካልክ ጥያቄህን ይመልስል። ጥያቄህን መልሱልኝ። ከይቅርታ ጋር እኔ ወላሂ የጭንቅላት ጨዋታ የጨትኩሁን ተውን ነው እያስተማርኩት። ልጅ አለው ካልኩ አምላክ ነው ወይ የተወለደው ነው እያልከኛለ። አዎ አምላክ ነው የተወለደው። የተወለደው አምላክ ነው። የወለደው አምላክ ነው አላልኩም። ጥያቄህን አታስተካክለው። አንተ እንደተቆች አይደለም። አንዱ አምላክ የወለደ ነው የተወለደ ነው እኔ ከሎ ኮንትራዲክተሪ ይገባኝ። እንደዛ ነው አሁን አባባሌ፣ የገባኝ እንደዛ ነው። አይደለም የጠየቅኩኝ መልስ፣ አንዱ አምላክ የወለደ ነው የተወለደ ነው። ሁለቱም አምላክ ነው። አምላክ ነው የተወለደውም፣ አምላክ ነው የወለደው ማምላክ ነው። ዘጠኝም አምላክ ነው። ሁለቱ የተወላለዱ አምላክ አምላክ ነው። የወለደው አምላክ ነው ያልተወለደ አይደለም። አዳምጡ በደንብ የሚለውን፣ ወደዚህ ደግሞ እንመጣለን። ጥያቄ ግን አንዱ አምላክ የወለደ ነው የተወለደ ነው ነው አንዱ አምላክ የወለደውም ነው የተወለደውም ነው። አንዱ አምላክ እኮ አዎ፣ በጣም ጥሩ። ቆይ ቆይ ቆይ እየመዘገብኩኝ ነው የምናወራው። አሁን ቪዲዮ ከፍታለሁ። አሁን ጥሩ ፖይንት መጥቶልኛል። ምናለን ምናለኝ የሀዋ ወልዷልም ተወልዷልም እያለኝ። ስለዚህ አንዱ አምላክ ወልዷልም ተወልዷልም አይደለ? ወላሂ አሁን ክርስትና ዚህ ጋ በቃ። ምን አልክ መሰለህ አንተ ክርስትና መቼም አያበቃለትም። የወለደውም የተወለደውም አብ ነው ማለት ነው። ታሟር ታለቁች ብለህ እንጂ ምንም አታመጣል። አዳምጡ በደንብ የወለደውም የተወለደው አብ ነው። የወለደውም የተወለደውም አብ ነው። ምንድን ነው ያልከው? አንዷ አምላክ ወልዷልም ተወልዷልም ማለት ነው። አይ አይ ችግም ችግም፣ እኮ ደስ ትለያለች በእናትህ እ ያለኝን ነገር አደገኛነቱን አሁን ስላወቀው ነው። እቺ ጨዋታ ያለው አብ ራሱ ወልዷልም ተወልዷልም እያለኝ ነው። አሁንም እጠይቀህ፣ የወለደውም የተወለደውም አብ ነው። ሚቶናንስተ መለስ ያህዋ የተወለደው ወልድ ነው። ስለዚህ የወለደው አብ ነው። ስለዚህ የወለደውና የተወለደው አንድ አንድ አንድ አይደሉም ማለት ነው። አንድ አምላክ፣ አንድ አምላክ፣ አንዱ አምላክ የወለደው ነው የተወለደው ይሆናል። ኢሴንሳቸው አምላክ ናቸው አምላክ ነው የሚባል አልጠየቅኩህም። በፐርሰናሊቲ ደግሞ ወልድ አይባልም። በቃ አንተ የጠየከኝን እኮ በፈለግከው መንገድ በቃ ቴዎሎጂያን ያርጉና፣ አንተ እንደዛ ከሆነ ቤቶትን ከፍተው ነው አሁን የኛን ጥያቄ ፓስተር ነኝ አስተናግዳለሁ ስላሉ ለአንተ አፍሎሆንልህ ነው እንዴ? እየፈለግከው እኔም ማውቀውን ነው። ምን ወይ ጥያቄ? አንዱ አምላክ ራሱ ወልዷልም ተወልዷልም ማለት እንደምናውቀው እንግዲህ የወለደው አብ ነው፣ አንዱ አምላክ እሱ ነው። የተወለደውም አብ ነው እያሉ ነው። ሶ ልጅ የተወለደው ወልድ ነው፣ ወልድ ነው ሲወለድ፣ ወልድ። ስለዚህ አንዱ አምላክ አይደለም ራሱ የተወለደው ማለት ነው። አንድ አምላክ ኢሴንሳቸው አንድ ነው። ኢሴንስ ታውቃለህ ምን እንደሆነ? ኢሴንስ ኢሴንስ ብለህ ጥረው ኤሰንስ ማለት ኦሲያ ማለት ነው አቡበከር ኦሲያ ተብሎ ይጠራል ምንነት ማለት ነው በግሪከኛ ኦሲያ ይባላል ምን ማለት ነው ኦሲያ ማለት ምንነት ማለት ነው ምንነት ባክ ኦሲያ ምንነት ምንነት አምላክ አዎ ስለ ፕሮሶፖን ወልዷል ወይስ ተወልዷል ስለው፣ መጀመሪያ ለመመለስ ፈቃደኛ አይደለም። በኋላ በደንብ አሰላሰለና አይ ወልዷልም ተወልዷልም ማለት። አስተውሉ ሎቭ ኮንትራዲክሽን የሚባለውን ቅድም መጀመሪያ ያነሳውላችሁ ነገር፣ አንድ ነገር አንድ ነገር ወልዷል ማለት አልተወለደም ማለት ነው። ሲምፕል። አይ እሱ ግን እንደዛ አይደለም፣ ወልዷልም ተወልዷልም ነው አለ። እሺ፣ እንደዛ ከሆነ የወለደው አብ ነው የተወለደው አብ ነው ሰው ስለው፣ አይ የተወለደው ወልድ ነው አለ። ስለዚህ አሁን ጥያቄው እናስተካክልና መዝሙረ ዳዊት ምዕራፍ መቶ አስር ቁጥር አራት ላይ እግዚአብሔር ከአጥቢያ ኮከብ አስቀድሞ አንተን ከሆድ ወለድኩ ይሏል። ማንን ኢየሱስ ክርስቶስን የወለደው ማን ነው? የተወለደው ማን ነው? አይደል? አቡበከር ቃሉ፣ ያው ስለማታውቀው ነው ቃሉ። መዝሙረ ዳዊት መቶ አስር ቁጥር አራት የሚለው ስለኢየሱስ ኢየሱስ አይደለም። በጣም ጥሩ። ስለማን ነው የሚያወራው እዛ ጋር? ስለ ኢየሱስ አይደለም። በእግዚአብሔር ስለሚያምሩ ነው። መዝሙረ ዳዊት ምዕራፍ ከአንተ ቃ ቀድሞ በኃይል ጥበቅ ቆይ አንዴ አዳምጣም ከአንተ ጋር ምዕራፍ ሶስት ሳይሆን ምዕራፍ አራት ቁጥር አራት ሳይሆን ቁጥር ሶስት ላይ ነው ያለው። ከአንተ ጋር ቀድሞ በሀይል ቀን በቅዱሳን ብርሃን ከአጥሚያ ኮኮብ አስቀድሞ ከሁድ ወለድ ኋል። ማን ነው ከሁድ የተወለደው? ከአጥሚያ ኮኮብ አስቀድሞ ማን ነው? ቆይ እስኪ በእንግሊዝኛው ላንብብልህ አሁን። አንተ እንግሊዝኛው እንትኑ ማኅፀን ይላል እንግሊዝኛው፣ ማኅፀን ይላል። ችግር ነው የምፈጥረው እዛ ጋር ከገባህ፣ ቁጥር ሶስት ወለድኩህ ነው የሚለው። በደንብ አስታውሱ። ቅዱሳን ናቸው፣ ቅዱሳን ናቸው ብሏል። እግዚአብሔር ኢየሱስ ክርስቶስ አይደለም ብሏል። አስተውሉ። እነሽ እንቀጥል። እሺ ቅዱሳን ናቸው ብለሃል። ቀጥል፣ አምባው በእንግሊዝኛ ምን ይላል? ዛይ ፒፕል ሻል ቢ ዊሊንግ ኢን ዘ ዴይ ኦፍ ዛይ ፓወር ኢን ዘ ቢውቲ ኦፍ ሆሊነስ ፍሮም ዘ ዊምብ ኦፍ ዘ ሞርኒንግ

አዎ የሚለው ምን ይላል አማርኛው? ከሆር ነው የሚለው ከሆር ነው የሚለው። ካልሆነ ማውራት የትራንዚሽን ችግር ሊያመጣ ነው። እኔ ጥያቄን ብቻ መልሰልኝ፣ ለምን